ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን። ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። በቅድሚያ ለክቡራን ተመልካች አድማጮቻችን በመላው ዓለም ለምትገኙ በአገር ቤትም ላላችሁ እንኳን ደስ አላችሁ ላለሁ የዘውዱ ሾው ሚዲያ ለረጅም ጊዜያቶች ተዘግቶ የነበረው በቅን ኢትዮጵያዎችና በህግ ባለሙያዎች ጭምር በተደረገ ሙግትና ክርክር የዘውዱ ሾው ሚዲያ ወደ አየር እንዲመለስ ፍትህ አግኝቷል። ከዛሬ ጀምሮ እንግዲህ የዘውዱ ሾው ሚዲያም በቀጥታም እንደዚሁም በዜናዎቻችን የምታገኟቸው መሆኑን ከወዲሁ በታላቅ ደስታ ገልጻለሁ። በተደጋጋሚ ጊዜያቶች ዝግጅታችን በመቋረጡ እየደውላችሁ ትግሉ መቀጠል አለበት በርታ፣ አይዞ፣ ተስፋ አትቁረጥ ላላችሁኝ ታላቅ አክብሮት ያለኝ ይሆን። በሌላም ተጓዳኝ ደግሞ አንዳንድ ወገኖች ዘውዱ ሾው አሁን ለብልጽግና እጁን ሰጥቷል፣ ከብልጽግና ጋር ተቀላቅሏል ላላችሁ በፍጹም አታስቡት ኢትዮጵያ ነፃ እስካልወጣች ድረስ በምንም ጉዳይ ላይ ወደኋላ የማንልና እንኳንስ እጃችንን ትቀርቶ አይደለም የማይታሰብ የማይሞከር እንደሆነም ከወዲሁም ገልጸላችኋለን። አሁን በቀጥታ ወደ ዜና ርስችን እንሄዳለን። ዋና ዋና ዜናዎችን ላስቀድምላቸው። የሰራዊቱ ምሽግ ተደረመሰ፣ ፕሬዚዳንቱ ውርደት ተከናነቡ፣ የክልሉ በጀት ተቋረጠ። አራት ሺህ የሃይማኖት ተቋማቶችም ተዘጎም። በግድቡ ጉዳይ ከአሁን በኋላ አንነጋገርም አለች ግብፅ። በአደጋ የሰው ሕይወት ጠፋ። የባለቤቱን ሕይወት ያጠፋው በቁጥጥር ስር ዋለ። አስራ ዘጠኝ ሀገራት ግሪን ካርድና ዜግነታቸውን ታገዱ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በቅድሚያም ከፋኖች ዜና ዞበል አምባ ክፍለ ጦር አራተኛ ብርሃኛው ሻለቃ ራያ ቆቦ ተኩላሽ ዙሪያ ያለው ሰራዊት አንዱ ምሽግ ሙሉ በሙሉ ተደረማመሰ። ታላቅ ድልም ፋኖ ተጎናጸፈ። ዞበላምባ ክፍለ ጦር አራተኛ በረኛው ነው። በትላንትናው ልትከቀኑ አስር ሰዓት ላይ ራያ ቆቦ ተክሎች ተኩሎች ዙሪያ ካሉት የሰራዊቱ ምሽጎች አንዱ ላይ በሬ አርዶ ከሚበላበት ተሰብስበው በመግባት ምሽጉን ሙሉ በሙሉ በመሰባበር በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ፋኖች መጎናጸፋቸው ነው የታወቀው። ይህ ጠላታ ምንም አይነት ዋርድያ ባላስቀመጥበት እና በሌለበት ሁኔታ ምሽጉ ላይ በሪያርዶ በሚበላበት ነው ከቀኑ አስር ሰዓት ላይ ተስበው በመግባት እስከ ምሽቱ አስራ ሁለት ድረስ ሲርመሰመሱ አምሽተው ታላቅ ጀብዱ በመፈጸም ድል የተጎናጸፉት ሲያመች ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛ እና መርኮኛ እያደረገ በተጨማሪም እያስኮበለለ እያፈረሰው ይገኛል ጦሩም ተብሏል። መዳረሻውን ድልና ነፃነት የሆነው የአማራው ህዝብ የህሉና ተጋድሎ ተጠናክሮ የሚቀጥል መሆኑም ነው የተገለጠው። በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተ ክርስቲያን ከ16 በላይ አገዛዙ ወታደሮች አስከሬን ስርዓተ ቅብር መፈጸሙ ተገለጠ። ወታደሮቹ በሰሜን ወሎ ዞን ሀብሩ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጦደት ተብሎ በሚጠራው አካባቢ በተደረገ ውጊያ ነው በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው መሆኑ የታወቀው። በፋኖ የተገደሉት ከ16 በላይ አገዛዙ ወታደሮች አስከሬ ናቸው። በመርሳ ዋሬ ቅዱስ ጊዮርጊስ ቤተክርስቲያን መቀበሩም ነው የተረጋገጠው። የአገዛዙ ኃይል ኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው። ማንም አይከለክለኝም በሚል በቤተ ክርስቲያኑ እንዲቀብሩ ያደረገው ተብሏል። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ ስድስት ወረዳዎች ሳምንት ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 1 2018 ዓ ም በርካታ ሰዎች ታፍነው እንደተወሰዱ ተገለጠ። በኮረም ከተማ ብቻ እንኳን ዘጠኝ ሰዎች ታፍነው ወደ አልታወቀ ቦታ እንደተወሰዱ ምንጮቻችን ያረጋገጡ ሲሆን ከእነዚህም ውስጥ ሶስቱ የሃይማኖት አባቶች እና የደብሩ አስተዳዳሪ ሲሆኑ ስድስቱ ደግሞ ከሲቪል ሰዎች መሆናቸው ታውቋል። ይህ እየሆነ ያለው በደቡብ ግንባር የትግራይ ኃይል የጦር መሪ በሆነው ዮሐንስ ወልደ ጊዮርጊስ ጆን መዲድ ከአካባቢው የሚወጡት መረጃዎች ያመላክታሉ። ፕሬዝዳንቱና ተከታዮቹ ከፍተኛ ውርደት ገጠማቸው። አረጋ ከበደና እንደዚሁም የሱ ተከታዮች የሆኑት በደብረ ማርቆስ ላይ ባካሄዱት ስብሰባ ነው ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደት ተጎናጽፈው መመለሳቸው የተገለጠው። በኩይ አረመናዊ ተግባሩ ከብዙሃን የአማራ ማህበረሰብ የወጣውና በምድረ ኢትዮጵያ የተንሰራፋው የብልጽግና ስርዓት መልከ ጥፉ በስም ይደግፉ እንደሚባለው በተለይም በከንቱ ውዳሴ ለመሸፈን ማህበረሰቡን እያሰበሰበ ለመሸፈን ማህበረሰቡን እያሰበሰበ ለማወና ማናበድ እና ለማሳሳት ቢሞክርም፣ ይሁን እንጂ ህብረተሰቡ በፍጹም አንታለልም ከዚህ በኋላ ልንቀበለ አንችልም አሉትም። በአረጋ ከበደ የሚመራው የጥፋት ኃይል ስብስብ በታላቋ የደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት ህዝቡን ሰብስቦ መዋሉ ነው የታወቀው። ይሁን እንጂ ስብሰባው ብልጽግናን በደብረ ማርቆስ ላይ አከርካሪው ተሰብሮ የተቀበረበት ታሪካዊ ቀን መሆኑንም ከስፍራው የመጡት መረጃዎች ያመላክታሉ። ከንቱ ውዳሴና ሙገሳን ሽቶ ከባህርዳር ወደ ቀጠናችን የመጣው አረጋ ከበደ ግብረአበሮቹን በደረሰባቸው ሽንፈት ነው የተቃውሞና የውርደት ካባ ተከናንበው መመለሳቸው የተገለጸው። የደብረ ማርቆስ ነዋሪዎች ደግሞ ለየት ያለ ትዕይንት ያስተናገደበት እንደሆነ ነው የታወቀው። ከስሙ በቀር በተግባር ስለማይታወቀው ልማትና ብልጽግና እንዲያወድሱ የተጠራው ህዝባዊ ስብሰባ ነው ለአንዱም የካድሬዎች አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆጣጠረበት ጀምሮ በአማራ ህዝብ ላይ እያደረሰውን በደልና አሁንም እያደረሰ ያለውን አጸያፊ የጭካኔ ተግባር የአማራ መሪዎች አጎብዳጅነት፣ የጥፋቱ ፊታውራሪ ለእነ አረጋ ከበደና ለመሰሎቹ በግልጽ ቋንቋ ያተናገሯቸው። በዚሁም ስብሰባ ላይ ያልተነሳ የአማራ በደል ያልተነገረ የአማራ ካድሬ ግፍ፣ ነውርና ወንጀል አለመኖሩም ከስፍራው የደረሱን መረጃዎች ገልጠዋል። የልዩ ኃይሉም መፈራረስ በአገዛዙ የሚፈጸሙ እገታዎችን፣ ዘረፋን፣ ጅምላ ጭፍጨፋ፣ የንፁሃንን ሞት፣ የገዳማትን ውድመት፣ የመነኮሳትን፣ የቆሎ ተማሪዎችን፣ የካህናትን ጭፍጨፋ፣ ጡት ቆረጣ ወዘተ የመሳሰሉትን ጉዳዮች ከተሰብሳቢው የተነሱ ጥያቄዎች ናቸው። አረጋ ከበደና መሰሎቹ ለዚህ ምላሽ በማጣታቸው አንገታቸውን ደፍተው ዝም ብለው ሲያዳምጡ እንደነበረም ነው የታወቀው። በደብረ ኤልያስ ወረዳ በሚገኘው የብፁዕ አፄ መላከ ሥላሴ አንድነት ገዳም ላይ የደረሰውን ጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በህዝባችን ላይ ሁለንተናዊ ጥፋት እያደረሰ ነው ሲልም በቁጣ ተናግረዋል። ነገሩ በጠበቀው ልክ ያልሆንለት ለት ካድሬው በህዝብ አቋም በመደናገጥ የደብረ ማርቆስን ህዝብ እንደዚህ አልጠበቅነውም ነበር፣ ቢያንስ ስለተሰሩ የልማት ስራዎች እንኳን ማመስገን ነበረባቸው በማለት በተስፋ መቁረጥ ስሜት ሆነው ተናግረዋል ። ይሁን እንጂ ህዝቡ ከዚህ በኋላ እኛን በፍጹም ልታታልሉ አትችሉም፣ ልታውቁት ይገባል። በህዝባችንና በወገዳችን ላይ እየደረሰ ያለውን በደልና ግፍ ጠንቅቀን እንረዳዋለን። እናንተም ተባባሪ አጥፊዎች በመሆናችሁ ከዚህ በኋላ ድጋሜ ባሰበሰቡን መልካም ነው በሚል አረጋ ከበደና መሰሎቹን አስደንግጠው አንገታቸውን አስደፍተው እንዲመለሱ ማድረጋቸው ነው ከስፍራው የደረሰን መረጃ የሚያረጋግጠው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምን ልክ እዚህ የመቂት ወረዳ ጊዜያዊ ህዝብ አስተዳደሩ ዋና አስተዳዳሪ መምህር በሪሁን ደምሴና የዕለቱ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሎች በህዝብ ሁለንተናዊ ድጋፍ እየሰሩ ያለውን የልባ ስራዎች በቦታው በመገኘት አበረታቶ በአውደ ውጊያ ጥላትን ከማንበርከክ ጎን ለጎን ህዝብን የሚጠቅምና የዕለት ተዕለት እንቅስቃሴን የሚያሳልጡ ልማቶችን በአግባቡ እንዲከናወኑ እየተሰሩ ያሉ ዘርፈ ብዙ ስራዎችን ያለ እረፍት መሰራቱን ፋኖ ህዝባዊ መሰረት እንዳለው በተግባር ያረጋገጠ ነው ሲል የህዝቡ ፖለቲካ መኮንን መምህር ጋሻ ሙልጌታ ገልጸዋል። የህዝቡ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አረጋው ያለው በበኩሉ የመቄት ወረዳ ጊዜያዊ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎም በቦታው የተገኘ ተግባራዊ መፍትሄ መስጠቱ ትግሉን ከማህበራዊ መሰረት ወይም ህዝቡ ጋር አስተሳስሮ ለመጓዝ በእጅጉ አስፈላጊም ነው ብለዋል። ለክልሉ የሚሄደው በጀት መቋረጡ ተገለጸ። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ጀምሮ ላለፉት ሁለት ወራቶች ሙሉ በሙሉ መቆሙን የክልሉ ፕላንና ኮሚሽን ኃላፊ ወይዘሮ ሀንሳ ተክላይ ገለጹ። ይህ የሆነው በማዕከላዊ መንግስት እና በህወሓት መካከል ያለውን የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጥ ነው በተባለበት ወቅት መሆኑን የጉዳዩ አሳሳቢነትን ጨምሮበታል። በታል ኃላፊው እንዳሉት ከቆሙ በጀት መካከል በጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት በፌዴራል መንግስት በኩል በክልሉ የሚተዳደርም ይገኝበታል። ከዚህ ቀደምም በክልሉ ገንዘባችን ይከፈልና መሰል ጉዳዮችን በማንሳት ትላላቅ ተቃውሞ ሰልፎች መደረጋቸው የሚዘነጋ አይደለም። ለ2018 ዓ ምት የትግራ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ ሀንሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉንም ገልጸዋል። አሁን ግን የጥቅምት ወር የህዳር በጀት አልመጣም ሲሉ ነው የተናገሩት። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሀንሳ ክልሉ የራሱን ገቢ ለመ ሰብሰብ እንኳን በጀት እንደሚያስፈልገው ጠቁሞ በከባድ ችግስ ነን ሲሉ ተናግረዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስት ወይም ገንዘብ ሚኒስቴር ለማብራሪያ የተደረገው ጥረት አልተሳካም። ሌሎች የአራት ኪሎ ቤተ መንግስት ምንጮችም ግን ለትግራይ ህዝብ የሚመለከተው በጀት በክልሉ መሪዎች ለተቃዋሚዎች ደሞዝ እየከፈሉ ነው የሚል ግምገማ መኖሩና አሁንም በጀቱ ቆመ የተባለው ከዚህ ጋር በተያያዘ ነው ሲሉም ይናገራሉ። ባለቤቱንና ጎረቤቱን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። የሁለት ሰዎችን ህይወት አጥፍቶ የተሰወረው ተጠርጣሪ ነው በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። የወንጀል ድርጊቱ የተፈጸመው ወደ አራት እና አምስት 2018 ዓ ም በጉልሌ ክፍለ ከተማ ወረዳ 06 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ እሱ ያውቃል ቢያዝን፣ ከባለቤቱ ከወይዘሮ አመልማል አለምነት ጋር በትዳር ተጣምሮ መኖሩን ከጀመሩ አራት ወራት አስቆጥረዋል። ተከሳሽ ከባለቤቱ ጋር በኪራይ ከሚኖርበት ቤት ህዳር አራት 2018 ዓ ምት ከጠዋቱ አራት ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ቂም በቀል በመነሳሳት ነው ሟችን አንገቷን በማነቅ ህይወቷን እንዲያልፍ በማድረግ በር ዘግቶ ከአካባቢው ለጊዜው ይሰወራል። ተከሳሹ በዚህ ብቻ አላበቃም። ከአንድ ቀን በኋላ ህዳር አምስት 2018 ዓ ምት ባለቤቱን ከገደላት መኖሪያ ግቢ ተመልሶ በመምጣት ከዚህ ቀደም ከባለቤቱ ጋር በሚፈጠር ጸብ ያሸማግል የነበረውን አለባቸው አየለ የተባለን ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና መሳሪያ በመተኮስ በስምንት ጥይት ህይወቱን እንዲያርፍ በማድረግ ከአካባቢው ሊሰወር ችሏል ብሏል የምርመራ መዝገቡ። የወንጀል መፈጸም መረጃ የደረሰው አዲስ አበባ ፖሊስም የወንጀል ምርመራና ክትትል ክፍል የወንጀል ስፍራው ላይ በመገኘት የሟችን አለባቸው አየለን አስክሬን በማንሳት ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት ያመልማል አለምን አስከሬንም ሊገኝ መቻሉ ታውቋል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና ኤሌክትሮኒክስ መሳሪያዎችን መረጃዎችን በመከታተል ተጠርጣሪው ዳር 182018 በአማራ ብሔራዊ ክልል መንግስት በሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤቱ የግድያ ወንጀሉን ከተፈጸመበት መሳሪያ ጋር በቁጥጥር ስር ሊውል መቻሉን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ አረጋግጧል። አስር ሚሊዮን ብር የማበረታታ ሽልማት ተበረከተለት። የኢትዮጵያ ብሔራዊ ቡድን ባልና ስፖርት ሚኒስተር ነው። ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ10 ሚሊዮን ብር ማበረታቻ ሽልማት ያበረከተላቸው ሚኒስትሩ በብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን አስመልክቶ ለቡድኑ የእራት ግብዣም አከናውኗል። የባልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ በዚህ ወቅት እንዳሉት ቡድኑ የመንግስትና የኢትዮጵያን እግር ኳስ ፌዴሬሽን ስራ ውጤት ነው ብለዋል። ብሔራዊ ቡድኑ በአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍም ያላቸው ያላቸውን እምነት ገልጠዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ውድድር በሶስተኛነት በማጠናቀቅ ከ2ት ዓመት በኋላ የአፍሪካ ዋንጫ ተሳታፊ መሆኑን ማረጋገጡ ታውቋል። በመኪና አደጋ የሰው ህይወት ጠፋ። በደሴ ከተማ በደረሴ መኪና አደጋ ነው የሶስት ሰዎች ህይወት ማለፉ የተረጋገጠው። በከተማዋ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ ነው በደረሴ መኪና አደጋ የሶስት ሰዎች ህይወት ማለፉን በደሴ ከተማ ፖሊስ መምሪያ የሶስተኛ ፖሊስ ጣቢያ ኃላፊ፣ ኢንስፔክተር ፈትያ ሐሰን የገለጡት። አሁን ወደ ውጭ ዜናዎች እናመራለን። ግብፅ በግድቡ ጉዳይ ከዚህ በኋላ በፍጹም አንነጋገርም ማለች። ግብፅ ታላቁ የህዳሴ ግድብን በተመለከተ ነው ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ የተናገሩት። ከቢቢሲ ፎከስ ኦን አፍሪካን ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ሲሉ ነው የተናገሩት። እናም ከዚህ በኋላ በራሳችን መንገድ ሌላ መፍትሄ እንፈልጋለን ሲሉም ተናግረዋል። አራት ሺህ የሃይማኖት ተቋማቶች ተዘጉ። ታማሚዎችን አጓጉል ዘይትና ንጥረ ሀረግ እንዲወስዱ የሚያስገድዱ ከመሬት ተነስተው የጾምና የጸሎት ትእዛዝን የሚሰጡ፣ ብር መሰብሰብ ላይ የሚያተኩሩ፣ በጸሎት ኢኮኖሚያዊ እድገትን ታገኛላችሁ እያሉ የሚያጭበረብሩ፣ ፈጣሪ ነግሮኛል በሚል የሰውን ህይወት መስመር እንወስናለን የሚሉ፣ የእርስ በርስ ጥላቻ የሚዘሩ፣ ሽብርተኝነትን የሚያበረታቱ፣ እድገትን የሚቋወሙ፣ አራት ሺህ የሃይማኖት ተቋማቶች በፖል ካጋሜ ትእዛዝ ሩዋንዳ ላይ ተዘግተዋል። በሙሉ ሩሲያ ቭላድሚር ፑቲን የቻይና ዜጎች ያለ ቪዛ ወደ ሩሲያ እንዲገቡ የሚፈቅድ አዋጅ ፈረሙ። የሩሲያው ፕሬዚዳንት ፑቲን የቻይና ዜጋ የሆኑ ቱሪስቶች፣ የቢዝነስ ሰዎች፣ የስፖርት ሰዎች፣ የአካዳሚ ሰዎችና አርቲስቶች ወደ ሩሲያ ያለ ቪዛ ገብተው ለሰላሳ ቀናት መቆየት እንዲችሉ ነው የወሰኑት። ቻይና ለሩሲያ ዜጎች ተመሳሳይ ነፃ ፈቃድ ከባለፈው መስከረም ጀምራ የሰጠች ሲሆን ይህ የነፃ ቪዛ አገልግሎት እስከ መጪው መስከረም 2026 ይቆያልም ተብለዋል። አሜሪካ አሜሪካ ለ19 ሀገራት ዜጎች ግሪን ካርድ እና ዜግነት መስጠትን አቆመች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያዘ የኢሚግሬሽን እንቅስቃሴዎችን በሙሉ አግጃለኋሉ። በውጤቱም የእነዚህ ሀገራት ዜጎች የአሜሪካን ግሪን ካርድ እና ዜግነት ማግኘት በፍጹም አይችሉም ነው ያሉት ፕሬዚዳንቱ። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስር ከነበሩት 19 ሀገራት ዜጎች ላይ የሚተገበር ሲሆን፣ ይህ ደግሞ የፕሬዚዳንት ዶናልድ ትራምፕን የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው ተብለዋል። ማስታወሻው ላይ የተዘረዘሩ የሚገኙት 19 ሀገራት አፍጋኒስታን፣ ሜንያመር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄት፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ በከፍተኛ እገዳ ማለትም ሙሉ በሙሉ እንዳይገቡ እስከ መከልከል የደረሱ ገደቦች ተጥሎባቸው እንደነበረ አይዘነጋም። የቀሩት ሀገራት ደግሞ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። አዲሱ ፖሊሲ እነዚህን ሀገራት ዜጎች የሚያቀርቡትን ማመልከቻ ሙሉ በሙሉ ያግዳለም ነው የተባለው። ክቡራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ፣ መልካም ጤና ይስጥልኝ።